በስተ መጨረሻም የፋይናንስ ተቋማችን ካፒታል ማመንጨት እንዲችል ዝግ ሂሳብ ቁጥር እንዲከፍት ተፈቀደለት። እንደምናላችው የኪ ሃውሲንግ ፋይናንስ ሶሉሽን ቤተሰቦች ይህ ሳምንቱን ሙሉ የሰራናቸውን ስራዎች ዋና ዋናዎቹን ብቻ መርጠን ለእናንተ የምናቀርብበት የሳምንቱ ቪዲዮ ነው። በዛሬው ቪዲዮም ዋና ዋና የተባሉትን ጉዳዮች ይቀርብ ያለው መልካም ቆይታ ይሆንልን። በመጀመሪያ ኪ ሃውሲንግ ፋይናንስ ሶሉሽን ያሉትን ተመዝጋቢዎች ቤት ባለቤት ለማድረግ ከሚሰራው ስራ ጎን ለጎን የአባላቱን የፋይናንስ ችግር ይፈታል ተብሎ የታሰበውን የፋይናንስ ተቋም በአሰራሩና በአዋጁ መሰረት እንዲመሰረት ድጋፍ ሲያደርግ ቆይቷል። በዚሁ መሰረት ይህ የፋይናንስ ተቋም በሚመለከተው ኮሚሽን ስር ሆኖ ተመስርቷል። ከመመስረትን ባሻገር ካፒታል ማመንጨት እንዲችል በዝግ የሚተዳደር ሂሳብ ቁጥር እንዲከፍት ደብዳቤ ተጽፎለት ያንን ሂደት ሄደናል። በቀጣይ ሳምንት ውስጥ የዚህ ፋይናንስ ተቋም መስራች አባል ለመሆን ለተመዘገቡት በመደወል ካፒታል የመሰብሰብ ስራ የምንጀምር ይሆናል። ስለ ፋይናንስ ተቋሙ የተወሰነ ለማብራራት ይህ የፋይናንስ ተቋም ራሱን የቻለ ተቋም ነው። የሚተዳደረውም በአዋጅ 985 ህዝባር 2009 መሰረት ነው። ከዛም በተጨማሪ ተጠሪነቱ ለሚመለከተው ፌዴራል ኮሚሽን መስሪያ ቤት ነው የሚሆነው። ከዛ ባሻገር አደረጃጀቱ እንደማንኛውም የፋይናንስ ተቋም ራሱን ችሎ በራሱ አመራሮች፣ በራሱ ሰራተኞች የሚተዳደር ነው። ራሱን ችሎ የሚያስተዳድርበትንም ደግሞ የውስጥ ደንቦች እንደዚሁም ደግሞ ሲመሰረት በጠቅላላ ጉባኤ መጽደቅ የሚገባቸውን አስፈላጊ ሰነዶች በጠቅላላ ያዘጋጀ ተቋም ነው። ይህ ተቋም ከተመሰረተ በኋላ ከኪ ሃውሲንግ ጋር አጋር በመሆን በጋራ የሚሰራ ይሆናል። ኪ ሃውሲንግ ፋይናንስ ሶሉሽን የመዘገባቸው ሰዎች የዚህ የፋይናንስ ተቋም ደንበኛ መሆን ይችላሉ። ይህንን ከግንዛቤ በማስገባት የዚህ የፋይናንስ ተቋም አባል መሆን የምትፈልጉ ኮንታክት ማድረግ ትችላላችሁ። ወደ ሁለተኛ ጉዳይ ስንሄድ ባለፈው ጥቅምት 22 ቤታቸውን ያስረከብ ናቸው ደንበኞቻችን በባለፈው ሳምንት ቤተሰቦቻቸውን እያስጎበኙ ከዛም ከኛ ጋር አስፈላጊ የሆኑትን አንዳንድ ንግግሮች ስናደርግ ነበረ። አንዳንዶቹም ቤቱ ላይ እንዲህ ቢሆንልን እንዲያ ቢሆንልን ያሉትን ሀሳብ የተቀበልንበት ሳምንት ነው። ከዛም ባሻገር በርካቶች የሚጠበቅብንን ክፍያ እንክፈልና ወደ ቤታችን እንግባ የሚል ጥያቄ ሲያቀርቡ ነበረ። የኛ ምልስ ደግሞ ግልጽ ነው። ቤቱ በስማቸው ከሆነ በኋላ ነው እንጂ ክፍያ የምንቀበለው፣ ቀድመን የምንቀበለው ምንም ክፍያ የለም። ቤታቸውን በስማቸው ለማድረግ ደግሞ አስፈላጊውን የሆኑና ማስረጃ ሂደት ሰነድ የማጸደቅና መሰል ዝግጅቶችን በእኛ በኩል አጠናቀናል። በቀጣይ ጊዜያቶች ውስጥ እንግዲህ እነዚህ እድለኞች ወደሚመለከተው ሁላ ማስረጃ በተለምዶ ብለን ወደ ምንጠራው ተቋም በመቅረብ አስፈላጊውን ሂደት እየጨረሱ ቤታቸውን በስማቸው እያደረጉ ይቀጥላሉ ማለት ነው። ቤታቸውን ከፈለጉ ይኖሩበታል፣ ካልፈለጉ ያከራዩታል፣ ወይም ደግሞ ለኪ አደራ ሰጥተው ኪ ሊያከራይላቸው ይችላል። በዚሁ አግባብ እንግዲህ እየተንቀሳቀስን ነው የምንገኘው። እንደተመለከትነው እነሱም እንደነገሩን ከሆነ አብዛኞቹ ቤተሰቦቻቸውን ይዘው በመምጣት አንዳንዶቹም ደግሞ የተወሰኑ ዕቃቸውን ወደ ቤቱ በማስገባት ቡና በማፍላትና ማህበራዊ ነገራቸውን በማድረግ በደስታ ቤታቸውን ለወዳጅ ዘመዶቻቸው እያስጎበኙና እያስመረቁ ይገኛሉ። እኛም ይህንን ደስታና የተረጋጋ ቤተሰብ መፍጠር ዓላማችን አድርገን እየሰራን ስለሆነ ይህም በማየታችን በጣም ደስተኞች ነን። እናንተም ያልተመዘገባችሁ እንዲሁም ተመዝገባችሁ የምትጠባበቁ ተራው የእናንተ ነው። ነገም እናንተ እንደነዚህ ዕድለኞች ትሆናላችሁ በእርግጠኝነት ኪ ሃውሲንግ ይህንን ያደርገዋል። በሶስተኛነት ከዚህ ቀደም በአዲስ አበባ ሶስት ትልልቅ ቦታዎችን መግዛታችንን ነግሬያችሁ ነበረ። ሁለቱ ቦታዎች አጠገብ ለአጠገብ ነው የሚገኙት። አንደኛው ደግሞ የተለየ ቦታ ላይ ነው የሚገኘው። አጠገብ ለአጠገብ የሚገኙትን ቦታዎች መርጅ በማድረግ በመቀላቀል ወደ አንድ በማምጣትና ሳይቱን ለማስፋት አስፈላጊውን ሂደት ጀምረን ነበረ። መሰረተ ድንጋይ የማስቀመጡንም ነገር ትንሽ ዘጌት ያደረግነው እነዚህን ሁለት ቦታዎች ቀላቅለን አንድ ለማድረግ አስፈላጊውን ሂደት ጀምረን ስለነበረ ነው። ያ ተጠናቆ ለእነዚህ ቦታዎች አስፈላጊው የግንባታ ፍቃድ ፕሮሰስ ተደርጎ ተጠናቋል። በተፈቀደልን መሰረት በቅርቡ ግንባታውን ጀምረን ተመዝጋቢዎቻችን የቤት ባለቤት የማድረግ ጉዟችንን ከሌሎች አማራጮች በተጨማሪ በማስፋት የምናፋጥን ይሆናል ለዚህም እነዚህን ሶስት ሳይቶች ስራ ስናስጀምር እንግዲህ የተወሰኑትን ተመዝጋቢዎች እንዲሁም ለመመዝገብ ያሰቡትን መርጠን የምናስጎበኝ ይሆናል የመሰረተ ድንጋይ ፕሮግራሙ ላይ እንድትገኙ የተወሰናችሁትን የምንጋብዝ ይሆናል እስከዛው መልካም ጊዜ እንመኛለን። በመጨረሻም በባለፈው ሳምንት ነባር ተመዝጋቢዎቻችንን ኤስኤምኤስ በመላክ እዚሁም ሲመጡ የተለያዩ መረጃዎችን በመስጠት ጥቅምት 22 ቤት እንደሰጠን መረጃውን እያቀበል ነበረ። በዛም እነሱም በጣም ደስተኞች ናቸው። ከዛ በተጨማሪም አብዛኛው እዚህ እየተመዘገበ የሚገኘው በዚህ ሰዓት ቀድሞ የተመዘገቡ ሰዎች እያመጡ የሚያስመዘግቧቸው ሰዎች ናቸው ያንን መታዘብ ችለናል በዚሁ መሰረት እንግዲህ ነባር አባላት የኪ ሃውሲንግ ፋይናንስ ሶሉሽን አምባሳደር እና ፊሌት በመሆን ለሌሎች መረጃዎችን በማሰራጨት ትክክለኛውን እና የጠራውን መረጃ ደግሞ ከኪ ሃውሲንግ ፋይናንስ ሶሉሽን እንዲያገኙ በመርዳት በርካቶችን እያስመዘገቡ ይገኛሉ። ለሁላችሁም የኪ አባላቶች ላቅ ያለ ምስጋና እንደ ኪ ሃውሲንግ ፋይናንስ ሶሉሽን እናደርሳለን። እውነትም አምባሳደራችን ሆናችሁ ከእናንተ መመዝገብ በተጨማሪ ሌሎች እንዲመዘገቡ እንዲመዘገቡን ብቻም አይደለም አንዳንድ የሚናፈሱ ጉዳዮችን እንዲያጠሩ ላደረጋችሁልን ድጋፍ ወደፊትም ለምትቀጥሉበት ከልብ ከልብ በጣም እናመሰግናለን። ይህም እንግዲህ በባለፈው ሳምንት ሻል ያለና የጨመረ ቁጥር ተመዝጋቢ እንዲኖር አስችሏል። ለዚህም ላቅ ያለ ምስጋናችን በድጋሚ ይድረሳችው ኪ ሃውሲንግ የመዘገባቸውን በጠቅላላ የቤት ባለቤት ለማድረግ በርካታ የቤት ስራዎችን እየሰራ ይገኛል። ከዚህ ቀደም የባከኑትን ጊዜዎች ለማካካስም ደግሞ ሁሉም በየፊናው ተሰማርቶ አስፈላጊውን ስራ እየሰራ የሚገኝበት ወቅት ላይ ነው የምንገኘው። ወደፊት በመመልከት የተሻለ ስራ ለመስራት ፍጥነት ለመጨመር ዘወትር የምንነጋገርበት የምንወያይበትና የምንሰራው ጉዳይ ነው። የዚህ ሳምንት ቪዲዮ ይህንን ይመስላል። በቀጣይ ሳምንት እንደዚሁ ዋና ዋናውና ጥቂቱን ብቻ መርጬ በሌላ ቪዲዮ እመለሳለሁ። መልካም ሳምንት ይሁንልን።